ጌታን ነው የምልሽ። በጣም ነው የሚወዱሽ፣ በጣም ነው የሚሳሱልሽ፣ በጣም ነው የሚያከብሩሽ እና በጣም እድለኛ ነሽ ጌታን፣ በጣም እድለኛ ነሽ። እና እናንተንም ደግሞ እግዚአብሔርን ማለት እንዴት እንደሆነ አላውቅም። በንጹህ ልባችሁ ነው እና ማለት ንጹህ ልብ ነው ያላችሁ። እና እኔ ብቻዬን አይደለም እንደዚህ ያደረግኩት፣ ንጹህ ልብ ያላቸው ሰዎች ናቸው ከጎንሽ ያሉት። እግዚአብሔር ለእናንተም እንደዚህ የሚወዳችሁ ሰው ይስጣችሁ፣ ክፉ አይንካችሁ፣ እግዚአብሔር ያክብራችሁ። አንቺንም ደግሞ ማርያም በሽልም ታውጣሽ። አሜን። ፊፊ እናቴ በጣም ነው የማመሰግነው፣ አንቺንም እግዚአብሔር አምላክ ያክብርልኝ። እናንተንም ሁላችሁንም ኦዲንሶች በጣም ነው የማመሰግናችሁ። ባለፈውም እየተናገርኩኝ ነበር እና በጣም የምወዳቸው በጣም የሚወዱኝ በጣም የሚያኮሩ ማውቃት ምህረትን ነው በደንብ ማውቃት፣ ምህረትን አውቃታለሁ። ምህረትን ነው ያወራዋት በደንብ ማውቃት ምህረትን ነው። ግን እኔ እንጃ ምን ማለት እንዳለብኝ አላውቅም። በጣም እድለኛ ነሽ፣ እንደዚህ አይነት ፋሚሊዎች ከጎንሽ ስላሉ ማለት ነው። እኔ ታውቂያለሽ እንደ እህቴ ነው የማይሽ። እንዴት እንደምወዱ ሩታ ላንቺ አልነግርሽም፣ ግን በቃ በጣም እድለኛ ነሽ። እናንተንም ፈጣሪ ይጠብቃችሁ ከክፉ ነገር ሁሉ አሜን። ቆንጆ፣ አንቺንም ይጠብቅሽ ፈጣሪ ባለሽበት ወዳችኋለሁ በጣም ደግሞ። ክርስትና ለመብላት ያብቃል። የክርስትና እናት ካላረግሽኝ በቃ በቃ የክርስትና እናት ካላረገችኝ እንጋይዝ ምን ትላላችሁ? እኔ የክርስትና እናት መሆን የለብኝም። ደግሞ እንዲ የለኝም። አለብሽ። ኧረ እፈልጋለሁ። አውጡበት ምናምን ብዙ ሰው ነው የክርስትና እናት የክርስትና አባት እያሉ ብታይ ረንዲ አገባኝም እኔ ነው የክርስትና ኧረ ጋይስ ነገሮች እንዲህ ምንሽ ነው ምንሽ ነው ጋይስ ዝም ነው የምትሉት ማለት ዝም ነው የምትሉት የክርስትና እናት አትሉ ትሆኛለሽ ችግር ወንድ ነው ወንድ ታዲያ የክርስትና እናት የለውም እንደ አለው እኮ ሴት ስትሆን እኮ ነው ሴት ብትሆን ለአንቺ ይሰጥሽ ነበር። ስለዚህ የክርስትና ባል ወንድ ባልሽ ቢኖር ነው ባል ቢኖርሽ ባል ነው። በቃ ባይሆንም ግን እናት ነኝ። በቃ አባቶኛ ያለሽ ሰሚ እንዴ ብለሽ ነው ታውቂያለሽ። እኔ ላንቺ ሩቻ ሩታ ሰሚ ባይሆን ገንፎ ለመብላት አምሮኛል። ደግሞ ይሄን አጋጣሚ ተጠቅሜ ብዙ ብዙ ነገር ነው የማደርገው እና በጣም ነው ሞች የኔ ፍቅር። እኔን አደለም ቤተሰቦችን አመስግኝ፣ ፋሚሊዎችን እነዚህ ማለት እዚህ ጋር አንድ አንድ አስመሳይ ሰው የለም። ሁሉም ሰው ከልቡ ነው። በቃ ምንም ቃል ስለሌለኝ በጣም እድለኛ ነሽ አልኩሽ። በቃ እውነት መታደል ነው። እግዚአብሔር እንጃ ምን አይነት ነገር እንዳለው ለአንቺ መገመት አይከብድሽም እና የሰው ወደድ ማግኘት ማለት በጣም መታደል ነው። በጣም ነው የምወዳችሁ ሁላችሁንም፣ በእውነት ከልብ ነው። እግዚአብሔር አምላክ ያክብርልኝ። እኔ እንጃታድጌ ግን ነው ጌታን በውስጥ እናወራለን። ሩታኔ አንቺ ጌታን በጣም እድለኛ ነሽ ወይ በስመ አብ። አመሰግናለሁ። ራሱ ማለት እንዴት ሪስፔክት እንዳለኝ ብታውቂ ለቤተሰቦች፣ ለፋሚሊዎች እማውቀው ነገር ስላለ ገባሽ ማውራል እያሳጣችኝ ነው። በእውነት እውነት ለመናገር ግን እሺ እግዚአብሔርን አንደኛ፣ ፋሚሊዎችም ሁለተኛ፣ ፊፊም በዚህ ልክ አንቺም እንደዚህ ማድረግሽ ለእኔ በጣም ትልቅ ነገር ነው። እነሱም እንደዛው በቃ ተጨንቀው ቤተሰቦችን ፋሚሊዎችን ትንሽ ቢያቸው እነሱም ተጨንቀው እንደው የአጥሮሀት ማሻ አዘጋጅተውልኝ ምናምን እንደዚህ አይነት ፕሮግራም ከዛ ደግሞ ከአንቺ ጋር ተነጋግረው ሌላ ነገር ምናምን ነው በቃ እና በጣም በጣም ነው ማመሰግናት፣ ሁላችሁንም እግዚአብሔር አምላክ ከልቤ ነው። እንደተረዳሁት ከሆነ አንቺ ደና እንድትሆኝ ነው የሚፈልጉት። ማለት አንቺ ደና እንድትሆኝ፣ ራስሽን እንድጠብቂ ደስተኛ እንድትሆኝ ብቻ ነው የእነሱ ፍላጎት። ሶ አንቺ እነሱን ማስደሰት አለብሽ ራስሽን በመጠበቅ ራስሽን በመውደድ ደስተኛ በመሆን አደለ ጋይስ? እና ደግሞ በዚህ አጋጣሚ ጋይስ ቮት አድርጉኝ። አዋርድ ላይ ላይቭ ገብቼ እነግራቸዋለሁ ብዬሽ ሳልነግራቸው ሩታዬ፣ እጩ እኮ ነኝ የእንትን ላይቭ ስትሪመር፣ ቤስት ላይቭ ስትሪመር እጩ እኮ ነኝ። እኛ እያለን ቮት እናደርጋለን። ቮት አድርጉኝ እስኪ ጌታ እኔም አቋይ ላይቭ መግባቴ ስለማይቀር አሁን ነግራቸዋለሁ ለሪ ፋሚሊዎች፣ እናንተም ግን ቮት አድርጉኝ እሺ። ሩት አንቺን ቮት አድርጊኝ፣ ሽረም ችግር አለ አንቺ ያልሆንኩኝ ስትጨርሽ ከላይቭ ስትወጪ ደግሞ ደቡ እና ሁላችሁንም ወዳችሁ ያለው እኔም ላይ የላይቭ ሰዓት ስላለፈ ላይቭ ብገባ ጥሩ ነው እና አንቺም የራስሽ ፕሮግራም አለችና ለችም እንደ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 ንግግርሽ ካልገባቸው በደንብ ሳቂባቸው፣ አሳያቸው የውስጥ ደስታሽን የሜዳው መሪ ሩታ መሆንሽን አንገትሽን ቀና አድርገሽ ኩሪ፣ ተገዢ መሆንሽን ሩት ለፈጣሪ ማንነትሽ ይናገራል፣ ጨዋነትሽ ይነበባል። ከግንባርሽ ባይጻፍ ዓይንሽ ያቃጥራል፣ የልብሽን ንጽህና እንባሽ ተናግሯል። ድምጽሽ ሳይሰማ ሕዝብ አውቆታል፣ ጨዋነትሽ በእህቶችሽ ተመስክሯል። አፍሽ ባይናገር ስምሽ ይበቃናል። የአጥር ወፍ አትስማሽ፣ ስታምጪ ሰው አይስማሽ፣ ህመምሽን ቀላል ቃል ደስታሽን ብዙ አንድ የሆንሽው ስትሆኝ ብዙ የሆንሽን በእቅፍሽ ያስታቅፍሽ ጤንኛ የሚሳም ልጅ ስጥሽ ከልብሽ ተደሰች ወልደሽ ስትነሺ የእናትነት ጸጋ፣ ፈጣሪ ስለሰጠሽ ጸሎታችን ይሰማ ለፈጣሪ ተናግረናል። ወዳጆችሽ ሲመርቁ ከትንሽ እስከ ትልቁ ወልደሽ ሳሜ ልጅሽ ሲልሽ ማሚ ቦንድ የተጀመረው ድግሜ ሚሚ እንድትሆንሽ ዳባሽ አስተማሚ በሴት ተባረኪ፣ የልብሽ አካሚ በወዳጆችሽ ኮርተሽ አደባባይ ውጪ በምርጥ ዙፋን ሁሌም ተቀመጪ። ጨረቃነሽ ሩታ አድናቂዎችሽ ኮከብ አሳመረሽ የእህቶችሽ በፍቅር መከበብ በመሀል ደምቀሽ ስታበሪ በእህቶችሽ ሁሌም ኩሪ። የእኔ ሩታዬ ጨዋ ሰው አክባሪ በምድር ስትኖሪ ተወደሽ ኑሪ። ስላዳመጣችሁን አመሰግናለሁ። እኛም በጣም እኔም እኔም በጣም አመሰግናለሁ። የጻፈችልሽ ግጥሙን ሀዊ ትባላለች። በጣም ነው የምትወድሽ። አንባቢ ደግሞ አፍያ። እኔ እራሴ በጣም አመሰግናለሁ። እሺ፣ ሁላችንም ሁለታችንም በጣም አድርጌ አመሰግናቸዋለሁ። እግዚአብሔር ያክብርልኝ። ግጥም የጻፈችዋለሁ አፍያ እንዳትወርጂ፣ ኬክ እንዲቆረስ እዛው እኛዬ፣ ኬክ ሲቆረስ እንትን ትልያለሽ

አንዴ ሩታዬ እንድትስብኝ እሺ። የሚውት አድርጉ ሁላችሁ አታውሩ፣ ሩታዬ እንድትስብኝ ደግመሽ እንትን በይኝ። ሪሆን ሁልጊዜ እንደ ጽገሬዳ ፍክት ብለሽ ነይልን። ሳቅሽን፣ ደስታሽን እኛ ደግሞ ከጎንሻለን፣ እህቶችሽ አንቺ ጀግና ነሽ፣ የእኛ ስጦታ ነሽ። በአንቺ ያገኘ ናቸው ሰዎች ብዙ እህቶች አግኝተናል። የኢትዮጵያ ጀግና መሆንሽን ደግሞ ታሪክ ትሰሪበታለሽ አስተማሪና የፍቅር እናት መሆንሽ ነው የማውቀው። ሁልጊዜ እንወድሻለን። ኑሪልሻ ዓመት ፈጣሪ ክፉሽን አያሳየን የኔ እናት። ወልደሽ ለማየት ደግሞ የአብቃን ልጅሽን በሰላም እንዲስሙ ያድርግሽ። እመቤት ትቅረብሽ። በጣም ነው የምወድሽ የኔ ውድ። እኔ እወርዳለሁ። ውዶቼ፣ ሌላ ሰው አስገቡ። የምላችሁንም በጣም ነው ወዳችሁ በጣም